የቲክቶክ ተከታዮቼ ሶስት መቶ ሺህ ገብተዋል። በጣም ደስ ብሎኛል። እስከ ሚሊዮን እንሄዳለን እንሻአላ። አስከታይ ማለት አቅም ያለው አቋም ያለው ሲሆን ጥሩ ነው። አቅሙን አቋሙም ይስጠን። ተከታዮችም ደግሞ አቅም ይስጣችሁ። እንደ ዋርካ ወፍ ሽት ስትባሉ መብረር፣ በሀሳብ ልዩነት ብሎክ ወይም ሪፖርት ማድረግ። ከአስከታዩ በላይ ተከታዩ አቅምም አቋሙም ሊኖረው ይገባል። ዛሬ የሀሳብ ልዩነት ቢኖረን ነገ አንድ የሚያደረገን ሀሳብ ዓላማ ሊኖረን ይችላል። በአንዲት ሀሳብ ልዩነት ብዙ አንድ ሆነን በሰራናቸውን አርግፋችሁ ትታችሁ በትንሿ ነገር ትልቅ ችግር መፍጠር፣ መስደብ፣ መቆራረጥ፣ መቆሳሰር አያስፈልግም። የዛሬን ዕለፏት ነገ አንድ የሚያደርጉን ነገሮች ስለሚመጡ ለዛም ነው ከአስከታይ በላይ ተከታይ እውቀትም አቋምም አቅምም ሊኖረው ይገባል የሚባለው። ተከታዮቼን አልተሸከምኳቸውም እዚህ ጋር ማቅራራበት ምጎርርበት ታሪክ የለም፣ ምልበት ምክንያት የለም። ስላልተሸከምኳቸው፣ ስለዚህ በማጠፋው ነገር በሙሉ መውገር ሳይሆን እንዲስተካከል ዱዓ በማድረግና ተስፋ በመስጠት ነገ ከነገ ወዲያ የተሻለ ነገር እናገኛለን በሚል ሰጥቶ መቀበል። ቲክቶክ ማለት የጤፍ ክምር ነው። በአንድ ክብሪት በአንድ ሰከንድ ውስጥ የሚጠፋ ነው። ይዘጉታል በአንድ ጥፋት። ስለዚህ ተከታዩ ካለ ግን ሌላ ብንከፍት በሶስት በአራት ወር ውስጥ ሚሊዮን ተከታዩ ስራችንን ስለሚፈልግ ይመጣል ማለት ነው። ስለዚህ ስራችንን አክባሪ እኛም እናንተን አክባሪ አክብራችሁን ምን ዘልቅ ያድርገን በሚል ሰጥቶ መቀበል መርህን ተከትለን አብረን እንሻላ እንለወጣለን ስልሽ ነገዘ ኢትዮጵያ